ይ አደርገው ምንድነው ኪራ ቤቱን ጥሎ ጠፋ ኪራ ለምን ቤቱን ጥሎ ጠፋ በአሴት ምክንያት ወይስ በጽናት ምክንያት ሄኖክ እንደገና አሁንም ደግሞ ለጽናት መድሃኒት ሰጣት ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ፣ እያልኩኝ ተወዳጅና አዝናኝ አስተማሪ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮን ተወደዳችሁት፣ እስከ መጨረሻው ድረስ አይታችሁ፣ ሸር ላይክ፣ ሰብስክራይብ እያደረጋችሁት አበረታቱ ዘንድ በአክብሮ ተጠይቃለሁ። ውድ ቤተሰቦቼ ለድምፄ ይቅርታ ብያለሁ። እንግዲህ ትንሽ ጉንፋን ጫን ብሎ ተያይዞኛል፣ ለዛ ነው። ኪራ ለምንድን ነው ከቤት ጥሎ የጠፋው? ቤቱን ጥሎ የጠፋው ምንድን ነው? ቤተሰብ እንዳለ ተጨንቋል። ጽናትም ተጨንቃለች፣ አሴትም እንደዛው። ጽናት ሰኒጋ ልትሄድ ኪራን ፍቃድ እየጠየቀችው ነበረ። ሰኒጋነኝ ሰኒጋ ደርሽ ልምጣ ፍቀድልኝ፣ አሰሬ ስለሆንክ እያለችው ነበረ። ነገር ግን እሱ አያገባኝም፣ ተፈለግሽ እዛው መቅረት ትችያለሽ ብሎ ነው ያላት። ጽናትም በጣም ተናዳ ብንራራቅ ይሻላል ምናምን ስላላት በጣም ተናዳ በቃ እንዲሁም ጓዜ ንቄን ይችልም ጠያለች ወታ ነበረ። እሷ ግን እቃዋን ይዛል ሄደችም። እንደዛ ሆና እንደዛው ሳትናደር ዝም ብላ ሰኒ ጋ ደርሳ ነበረ። ሰኒ ጋም ስትሄድ ኪራ ወደ ቤት ተመልሶ አሴት ጋር ሄዶ ነበረ። አሴት ጋር ሄዶ አሴት ደብሯት ነበረ። ምን ሆነሽ ነው ለምንድን የደበረሽ እያለም ሲጠይቃት ነበረ። በዚሁ አጋጣሚ አሴት እንግዲህ ውሸቷም ይሁን እውነቷም ይሁን አልታወቀም እህቷ ልታገባ እንደሆነ ነገር ግን እሷ ቁጭ ብላ ማግባት እንዳሌለባት አባቷ ምን ይሉኛል በጭንቅላቱ ላይ እንደሚቀረጽበት እህትየዋም ደግሞ አንቺ እንዳልሽ እያልሽ እንዴት ነው እኔ ማግባት የምችለው? ታላቅ እያለ አለችኝ። እኔ ላገባ ስለሆነ አንቺ ቢያንስ የምትወጁ ጓደኛ ታለሽ አፍርቅ ቢያንስ አግብተሽው የምትፋችው የምትታዪው ብላለች እያለች ስትል ነበረ። ይሄ እኮ ችግር የለውም ታዲያ ይህ አባባል ነው ምናምን ሲራት ነበር ኪራ ነገር ግን አይ አባታችን እንደዚህ አይነት ነገር ያጠቀዋል ምናምን እያለች ስትልም ነበረ። ኪራን ፈልጋ መሆን አለበት አሴት እንግዲህ ያው ኪራን በግልጽ ጠይቃ ለማግባት ፈልጋ ነው ያፈቀረችው ማለት ነው። ኬራ ግን ችግር የለውም፣ ሁሉን ነገር እናስተካክላለን፣ ተጎንሽ ነን ተጎንሽ ነኝ እያለ እንግዲህ ፍቅሩን እየገለጸላት ነበር። እሱም እንደዛው አይዞሽ ብሏት እንግዲህ እሱን ታጠገቡ እንደሄደ ይህ ይሄ ኑክ የሚባለው እንግዲህ ጽናትን ዛሬም ሊላቀቃት አልቻለም። ዛሬ ደግሞ በአሴት በኩል መቶባታል እንግዲህ ኪራ በተኝቶበት ባለበት እንትነ ይሄዳል፣ ሄኖክ ይሄዳል ይሄድና ተኝቶ ነበር ያለው። ምን ታፈጥብኛለክ በጠዋቱ ምናምን ይለዋል። ነገር ግን ፍቅር ይዞኛል ብሎ ነው ያለው። ለኪራ ተማ ነው ፍቅር የያዘክ ምናምን ሲለው፣ ስተኛ በህልሜ እየመጣች አላስተኛ አለችኝ ከጽናት ፍቅር ይዞኛል ብሎ ነው ያለው። ኪራ በጣም ተናዶ፣ ብቻ ፍቅር የያዘክ እንዲህ ከማን ከጽናት ሲያምርክ ይቀራል። ተመለስ እናተኛ። አሁንም በህልም ትምጣብክ ብሎት ነው ሄደው። በጣም ተናዶ እንደዛ በጣም ተናዶ ወደ ጽናት ክፍል ነው ሄደው። ኩሽና ኩሽናም ሲሄድ አንቺ ቤቴ እንደዚህ የማንም መላገጫ አይደለም። እኔ እንደዚህ ስንት ዓመት ስታግል የነበረው ፍቅር ለኒ ያላፈቀረችኝን እንዴት ነው እሱን የምታፈቅረው ብሎ ሄዶ ነበረ ጽናት ጋር ጽናትንም ሄዶ የእኔ ቤት እንደዚህ ለማንም ጋር ማላገጫ ልትላገጭ አይደለም የመጣሽው፣ ለሄኖክ ፊት አሳይተሽው ነው እያለ ሲላትም ነበረ። እሷ ደግሞ ምን ብሎክ ነው እያለች በጣም ተናዳ ነበረ። ለማንኛውም እሱ ፊት አሳይተሽው ነው እንጂ ሄኖክ፣ እኔ ጸባዩን አውቀዋለሁ ፊት ባታሳይው እንደዚህ አይሆንም እያለ ሲላት በጣም ተናዳ እንግዲህ ወደ ሄኖክ ነበር የሄደችው። ሄኖክም ጋ ሄዳ እንዴት ለኪራ ምን ብለ ከው ነው ምናምን ስትለው ምን ነገረሽ? እንዲ ፍቅሬን እንደት እንደምገልጽልሽ ግራ ገብቶኝ ነበር ይላታል። ሄኖክም እንግዲህ ተኔ ጋር አትኖርም ብላ እሷን በጥፊ ተናዳ በጥፊ ነው የመታችው። እሰራልሻለሁ ብሎ ዝቶባታል። እንግዲህ ከዛሬ ጀምረሽ እጅሽን እኔ ላይ እንዳታነሺ እሰራልሻለሁ ብሏት እንግዲህ እሷም ወደ ክፍሏ ስትመለስ ሄኖክም ወደ አሴት ከሄዶ አሁን ጽናትን ወደ ቡና ሻይ ቤት ይዘሻት ነይ ያላት። እሷም ደግሞ እንግዲህ የተባለችውን ፈጽማለች። ይዛ ይዛት ሄዳለች። ይዛትም ሄዳ ወደ እሱ ሄኖክ ነው የመጣው። ከዛ ለአሴት እሷ ወደ ሽንት ቤት ስትሄድ ለአሴት መድኃኒቱን ሰጥቶ መርዙን ሰጥቶ የምጠጣው ውስጥ ይሄን ጨምረኝ ነይ ያላት። እሷ ግን አሴት አላደርገውም ብላ አድርገዋለች ጽናት ወደ ሽንት ቤት ስትሄድ መድኃኒቱን ጨምራባታለች ማለት ነው። መልሳ ተነሱን እንሄድ ስትላቸው የጀመርሽውን ጠጭ ብለው አስጠጥተዋታል። ነገር ግን የች ጽናት ጠጥታ መታ ለጊዜው ወድቃ ነበረ። ነቅታለችም ተመልሳ ምንም አልሆነችም። ግን ይሄ ሁሉ የሰው ክፋት በጣም ከባድ ነው። ከእጇ እየበላችሁ እየጠጣችሁ እንደዚህ መሆናችሁ በጣም ይከብዳል። አሴትና ሄኖክ ከጽናት እጅ እየበላችሁ እየጠጣችሁ መልሳችሁ ለሷ መርዝ መመቃኘትና ማጠጣት ማለት በጣም ከባድ ነው። እንደዛም ሆኖ እያለ እንግዲህ እሷም ነቅታለች። ተኝተ እንደወደቀች እንግዲህ እሱ ይሄ አስመሳይ ሄዶም ነበር አጠገቧም ተኝቶ ነበረ። ግን ያው ምንም የተፈጠረ ነገር የለ፣ ኪራ ቤት ውስጥ ስላሌለ ምንም የተፈጠረ ያየውም ነገር የለ። ቢያየባሰ ነገሩ ይከር ነበረ እንግዲህ ጽናት አሴት ማነች ሰኒ ጋ ሄዳ ያለውን ነገር ሁሉ ነገረቻቸው። ሄኖ ማነው ኪራ ከቤት ጠፍቶ ወጥቶ እንደጠፋም ነገረቻቸው። ለን ናሆምም ነገረቻቸው። በጣም ተጨንቀዋል ሁሉም። ናሆምም በጣም ተጨንቋል። ማነች አሴትም በጣም ተጨንቃለች። ጽናት በእኔ ምክንያት ነው ኪራ የጠፋው ትላለች። አሴትም እሷን በእኔ ምክንያት ነው የጠፋው ትላለች። አሴት ለሰኒም ሄዳ ነግራት ነበረ። እንግዲህ አሴት ሞቷን እየመረጠች ነው። ሞቷን እየመረጠ እየተመኘች ነው። ሰኒም እንግዲህ ተይ እንደዚህ አትሁኝ እያለቻት ነው። ኪራ በእኔ ምክንያት ነው የጠፋው ብላም ስትላት እንዴት ፋወቅሽ? በአንቺ ምክንያት እንደጠፋ የተፈጠረ ችግር አለ እንዴ? ንገርኝ ስ እንደ ጓደኛ ልረዳሽ ብላ ትላታለች። ነገር ግን አሴት ለሰኒም ልትነግራት አልቻለችም እንደዚሁ ናሆምና እምሩም በጣም ተጨንቀው ነበረ። ወይኔ ጓደኝ አብሮ አደጌ፣ ምነው እንዲጨከንክብኝ እያለ እንግዲህ እሱ የሚሆድ ሆዱን እያለ ነበረ። ቢደውልም ስልክ አላነሳለትም። አሴትም እንግዲህ እንደዚሁ እየተጨነቀች ቁጭ ብላ መጽሐፍ እያነበበች ነበረ። ጽናት በንዴት ሄዳ አሁን እውነቱን አውጪ ኪራይ የት ሄዶ ነው እያለች ስትላትም ነበረ። በጣም ተናዳ በኃይለ ቃል ስትናገራት ነበረ። በዛም አጋጣሚ እምሩና ሰኒ ወደው መጥተው ጽናትን ላረጋጋት ብላ ሰኒ ይዛት ወታለች። እምሩም ደግሞ እንግዲህ አሴትን እንዴት ነሽ፣ ደናነሽ፣ ተረጋግተሻል እያለቻት ነው። እንግዲህ እሷነች መታኔ ጋር የምታብደው እያለች አሴትም ስትል ነበረ። እና በጣም ከባድ ነገር ላይ ነው ያሉት ግን አሴትና ሄኖክ በጣም ከባድ ስራ ነው እያደረጋችሁ ያላችሁት እንዴት ነው እንደዚህ የምታደርጉት አሁን አሴት አንቺ ሴት ነሽ እንዴት በሴት እህትሽ ላይ መርዝ ስጭ ስትበይ መርዝ ትሰጫለሽ በጣም ከባድ ስራ እያደረጋችሁ ነው በእርግጥ ኪራም የጠፋው በጽናት ምክንያት ነው በአንቺ ምክንያት አይደለም ፍቅሩን ስላልተቀበለችው ነው እርግጠኛ ነኝ ቀጣይ ላይ ጽናት ሁሉን ነገር ስታቅ ሲገባት ልትቀበለው ትችላለች። ጓደኞቿም ሊመክሯት ይችላሉ ብለን እናስባለን። እስኪራ ኪራ በቀጣይ ይመጣ ይሆን አይመጣ ይሆን እንዴት ይሆን ይሆን ሰላም እስ ይፈጠር ይሆን የሚለውን ደግሞ በቀጣይ አብረን የምናይ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።